ከመሉስ የፋንታው ከሰይፉ ፋንታው ጋር ቲክቶክ ላይ ያለውን ነገር ታወዳድራላችሁ እኔ ከሶስት ቀን በፊት ምንድን ነው ያልኳችሁ አዶናየ ሰይፉ ፋንታውን ከጠራ አይነህን እንዳታሽ ሩጣ ኪደ ይሄን እንድብ እንዳያመልጥቅ ትክክለኛ ነገር ነበር የተናገርኩት እግዚአብሔር ምስክሬ ነው ብዙ ጊዜ ነጠላ ዜማ ሲወጣ ካሴት ሲያሳትሙ ሰይፉ ጋ ሰይፉ ጋር የመጡ የሚሄዱት ለዛ ነው፣ ህዝብ እንዲያይላቸው ነው። የቲክቶክ ማህበረሰብ አለ ነው፣ የኢትዮጵያ ሙሉ ሰማንያ ስድስቱ ብሔረሰቦች እንዲያያቸው እና ቅስቀሳ እንዲደረግላቸው ነው፣ ቪዲዮቸው ቫይራል እንዲወጣላቸው ሞር፣ እንዲታይ እንዲሰማላቸው ነው። ግን አንዳንዶቻቸው አይገባችሁም። ከምን ከምን ጋር እንደምታያይዙት አላቅም፣ ከምን ከምን ጋር እንደምታወዳድሩትም አላቅም። አሁን እኔ ስለ ዩቲ እና ስለ አዱና ቮት መቀየር መበላለጥ ሳይሆን ላውራ የመጣሁት ሰይፉ አቅም ያለው መድረክ እንደሆነ እንድታውቁ፣ ሰይፉ ላይ ያለውን ፓወር አሁንም አልገባችሁም። ስለዚህ መጣች፣ ተናገረች ሁሉም አደረጓት። ቦት ሲቀጥል፣ ቦት ተጭበርብራለህ ተባለው ደግሞ ማጣራት ይቻላል። ቦት በስልክ ቁጥር አደለ። ቦት ምንትን የሚለኝ ቦት። ስለዚህም አሁን አዶሬ ተጭበርብር ያለው ካለ ሂዶ እንዳንድ የተሰጠውን ስልክ ቁጥር ቦት ማስወጣት ይችላል ወይ ነው ይችላል። ይህን ታውቃላችሁ። ማውጣት ማስወጣት ትዕግስት ካለው ነው፣ ማናጀር ካለው ቁጭ ብሎ ለዩቲ የተሰጣት ስልክ ቁጥር ነው። በአንድ ስልክ ቁጥር አምስት ሰው ሊመርጥ ይችላል። ያ በብር ጨምረ ነው ያን ቦት የምታደርገው ነገር፣ ግን ማጣራት ይችላል ተጠርጥር ያለው ይሄን ጉዳይ ተጠርጥር ያለው የሚል አካላትም ደግሞ ካለ ይሄ ነገር ተጭበርብሯል የሚል አካላት ካለ እርግጠኛ ሁኜ ነው የምነግራችሁ። እግዚአብሔር ምስክሬ ነው። እኛ አቅሟለንና እንችላለን እንደዛ ማድረግ እንችላለን ብላችሁ ካላችሁ ይህን ነገር በግልጽ መጠየቅ፣ እንደዚህ የሚዲያ እንትኖችን አዘጋጅታችሁ እንዲጠላላችሁ ማድረግ ትችላላችሁ። ዩቲብ የምንወዳትና አዶናይንም በጣም ነው የምንወዳቸው። እኔ እንደውም ዩቲ ብታሸነፍ ነው ደስ የሚለኝ። ምክንያቱም ሴት ልጅ ናት ብያለሁ። ብዙዎቻችሁ እንደውም አዶናይ ብላችሁኛል። ያልኩበት ምክንያት ሴት ልጅ ስለሆነች እና የሰራች ልጅ ስለሆነች፣ ከአመት እስከ ዓመት የደከመች ልጅ ስለሆነች፣ እውነት ለመናገር መኪናው ለዩቲ ይገባታል ብዬ እንደ ሴት ልጅ ለዩቲ ነው እንትን የምለው። አዶና አይገባውም እያልኩ አይደለም። አዶና የሚያደርገው ነገር በጣም ደስ የሚል ነገር ነው። በጣም ጀግና ነው። ከዚህ በላይ የሚያሳየን ነው። ከዚህ በኋላ ሌላ ታሪክ ያሳየናል። ግን እንደው ብትሸለም ብዬ በራሴ ቦት በራሴ ደስ ሞር መኪናውን ብትወስደው ብዬ የምለው ዩቲ ናት። ሀቅ ለመናገር እውነት ለመናገር ምንም ከይ ከዘርም ጋር ታያይዙት ከፖለቲካም ጋር ከብናእናተ ፖለቲ ሚዲያ ላይ ያላችሁ ትዳለ ኮመንት የምሰጡ ሰዎች ፖለቲከኛ ሁላቸዋል። ታውቁታላችሁ። ፖለቲከኛ ኮመንተኛ ሁላቸዋል። እና ዩቲ ብትወስደው ደስ ይለኛል። አዶና ይጣልቸው ወይም ደግሞ አዶና እንዳያሸንፍ ሳይሆን የሰራችው ዩቲ ናት። በመስራት በመድከም ደረጃ ከሆነ ከዚህ በፊት ብያቸዋለው። በሃይማኖቷ የሚደርስባትን ጫና ተቋቁማ ሴትነቷን ተቋቁማ ስንት ዘለፋ ደርሶባት ስራ እየሰራች አመት እስከ ዓመት ያሳየችን ሴትነት ነት። ስለዚህ ለሰራችሁ ስራ ደግሞ ሽልማት ይገባታል ዩቲ። አዶና አይገባውም እያልኩ አደለም፣ ይገባዋል። ነገር ግን ከዩቲ አይመጡም ነው አመት እስከ አመት ስለሰራ ስለሰራች ማለት ነው። በዛኛውም አመት ሰርታለች ደክማለች፣ ዩቲ በጣም ደክማለች። ስለዚህም በመሸለም ደረጃ ዩቲ ብትሸለም፣ ብትወስዶ መኪናው ደስ ይለኛል። ይህንን ነው የሚለው። አዶና ላፊሶ እንጨት ያደርጋል ብረት ያጣማል። የአበሻ አይን የአበሻ አይን ውስጥ አትግቡ። የሆዴን ወገብ የሰበረው ጂጂ ዝሆንና የአበሻ አይን ነው። ከባድ ነው። ለፍቅር አይሆንም። ስለዚህ ፍቅራችሁን ባታሳዩ ደስ ይለኛል። ችውን ብዙ ባታሳዩ ደስ ይለኛል። ምክንያቱም የኛ ሰው ያጨበጭብላችኋል አብራችሁ ስትሆኑ፣ በሆነ ነገር ስትጣሉ አለቀላችሁ። ስለዚህ ፍቅራችሁን ጃኒሻና አዶናይ በውስጥ በውስጥ ብታደርጉ አሪፍ ነው። ምክንያቱም የእኛ ሰው ነገርኳቸው። በጣም ከባድ ያ ያ ያ በጣም ከባድ የእኛ ሰው በጣም በጣም በጣም እያንዳንዱን እንቅስቃሴያችሁን የሚከታተል ነው እና በተለይ በፍቅር ላይ እኔ የቆየ ፍቅር አላየውም። ሶሻል ሚዲያ ላይ መጥተው አብረው ቪዲዮ የሚሰሩ ሙሉ ወደ ኩላሪቱ ተመለሰ። አንድ ልጅ እና ደስ ብሎኛል። ባለ ኩላሪቱ